የሰመራ ከተማ በመጪው ህዳር 292010 ላይ ለሚካሄደው የብሔር ብሔረሰቦችና ህዝቦች ቀን በዓል የምታከናውነውን ዝግጅት ከጀመረች ተነባብታለች። ከዝግጅቶች መካከል አንደኛው የስቴዲየም ግንባታ ሲሆን ከዚህም በተጨማሪ የመሰብሰቢያ አዳራሾች፣ የእንግዶች ማረፊያ ቤቶች ግንባታም እየተከናወነ ነው። ግንባታው ከተጀመረ 12 ወራት የሆነውና በመቀመጫ 30 ሺህ ተመልካቾችን ማስተናገድ የሚችለው የስቴዲየም ግንባታ አካላዊ ገጽታ ወይም ስትራክቸራል ግንባታው በመጠናቀቅ ላይ ነው። 3 ዓመት ፕሮጀክት ነው። በነገራችን ላይ 2011 የሚጠናቀቅ ነው የሚሆነው። ሙሉ የፕሮጀክቱ ወደ 35 ፐርሰንት ደርሷል። ነገር ግን ለብሄር ብሄረሰቦች ዝግጅት ጋር ስናስበው የስትራክቸሩ ዋና ስራው ማለት ነው ስትራክቸሩ 99% እና አልሞስት 100% ተጠናቋል ማለት ይቻላል። እንደምታዩት ነው። ለባሉ ብቻ ሳይሆን ሌሎችንም ሁነቶች የሚያስተናግዱ በውስጡ 2000 ተሰብሳቢዎችን ማስተናገድ የሚችል አንድ ትልቅ አዳራሽ እና እያንዳንዳቸው 300 ተሳታፊዎችን የሚይዙ ሶስት አዳራሾች ያሉት የስብሰባ አዳራሽ ግንባታም እየተፋጠነ ነው። ግንባታው በአሁን ሰዓት ከ175 ፐርሰንት አልቆ ይገኛል። የቀሩት የፊኒሽንግ ስራዎች ናቸውና በተያዘ ጊዜ ገደብ እንደሚያልቅ በእርግጠኝነት መናገር እንችላለን። በተጨማሪም በማንኛውም ጊዜ ክልሉን ለመጎብኘት ለሚመጡ ልዩ እንግዶች ማረፊያ እንዲውል ታስቦ በ ስድስት ሚሊዮን ብር ወጪ የሚገነባው የልዩ እንግዳ ማረፊያ ቤቶች ግንባታ ወደ ማጠናቀቅ ምዕራፍ ተሸጋግሯል። የፕሮጀክቱ አጠቃላይ ሁኔታ ሰባት ቪቪአይፒ አኮሚዴት የሚያደርጉ ቪላዎች አሉት። ሁለት ሚረር ገስታውሶች አሉት። እያንዳንዳቸው አስር አስር ሙሉ አኮሚዴት የሚያደርጉ አልጋዎች ያሏቸው ናቸው። ሁሉም ፋሲሊቲ ያሟሉ ናቸው። በዚህ ሰአት ላይ ወደ ሰማንያ አምስት ፐርሰንት አኮምፕሊሽ አድርገናል። ሶስቱም የግንባታ ፕሮጀክቶች በተያያዘላቸው የጊዜ ሰሌዳ መሰረት ለአስራ ሁለተኛው የብሔር ብሔረሰቦች ና ህዝቦች ቀን በዓል እንደሚደርሱ ነው የየፕሮጀክቶቹ የስራ ኃላፊዎች የሚገልጹት። እያንዳንዱ ቀን ምን መሰራት አለበት የሚለውን ነገር እስከጁል አድርገን ያችን መሰረት ተከትለን በቀን የተሰራውን ነገር ማታ የገመገምን እየሄድን ስለሆነ በእርግጠኝነት በተያዘለት ጊዜ ገደብ እንደሚያልቅ እርግጠኛ ሆነ መናገር እንችላለን። እስካሁን ድረስ እንግዲህ ስናስበው ወደ 70 ፐርሰንቱ ብሔር ብሔረሰቦች ደርሷል ብለን ነው የምናስበው ምክንያቱም መቀመጫዎቹ በሙሉ ሬዲ ናቸው እና ሌሎችም ስራዎች ስ እንደምታየው አሁን የሜዳውን ራሱ የፈርታይል ሶይል ና የሳር ተከላ ብቻ ነው የሚቀረው እንጂ በአብዛኛው ትም ብሏል ተጠናቋል። ራኒንግ ትራኩን እንደምታየው ሰብ ይዞ አልቆ በስፖርት ፕሮዳክሽን ኦልሬዲ ያለ የተዘጋጀ ነገር ነው እሱም አንጥፎ አስፋልት ማንጠፍ ብቻ ነው የሚሆነው ማለት ነው። የሚቀረን ጥቃቅን ስራዎች ናቸው፣ የፊኒሺንግ ስራዎች የሚባሉ የቀለም ስራ፣ አንዳንድ የውስጥ የሳኒተሪ ስራዎችን ፊክስ ማድረግ እና የኤሌክትሪክ ስራዎችን ፊክስ ማድረግ ነው። እነዚህ ደግሞ በቀሪ ስራዎቻችን ሙሉ በሙሉ አጠናቀን እንጨርሳለን። የብሔር ብሔረሰቦችና ህዝቦች ቀን ምክንያት በማድረግ በሰመራ የሚደረገው ዝግጅት ይህ ብቻ አይደለም። በዓሉን በማስመልከት የሚከናወኑ የልማት እንቅስቃሴዎች የከተማዋን እድገት ማነቃቃቱን መመልከት ይቻላል። ለኢቢሲ ለተጠናቀረው ዘገባ አየለ ጌታቸው፣ አፋር ሰመራ